ምዕራፍ 3 በእግዚአብሔር የተሰናዳ ስብሰባ። ለፍለገው ጉዞ ፍጠን። ከስሞኪ ተራራዎች ከተመለስኩ በኋላ ስለ ሙሴ ጽላት በስፋት ምርምር የማካሄድና መረጃዎች መሰብሰብ ጀመርኩ። የሚገርመው በእኔ ቤት በመጽሐፍ ቅዱስ ጥናት ኮሌጅ ውስጥ ተማሪ ሳለው ስለ ሙሴ ጽላት የተወሰነ ነገር ከማንበቢያ የተነሳ የሚያስፈልገኝን በሙሉ የማወቅ መስሎኝ ነበር። እጅግ መሳሳቴ የገባኝ ዘግይቶ ነው። ጥናቴን የጀመርኩት ከኦሪት ዘፍጥረት ነው። ከዚያ ዘጸአት፣ ኦሪት ዘዳግም፣ ኦሪት ዘኍልቍ፣ መጽሐፈ ነገሥት ካልእን በስፋት አንብቤያለሁ። መጽሐፍቱን ጠለቅ አድርጌ ባነበብ ቁጥር ሙሴ፣ እስራኤላውያን፣ ኢያሱ፣ ዳዊት ሰለሞንና ሕዝቅኤል ያለፉባቸውን ጎዳናዎች ጊዜዎችና ጸሎት በምናቤ ምስል ይከሰትልኝ ነበር። ነገር ግን ገና ምንነቱን እንኳን ያልተረዳሁትን ነገር እንደምፈልግ ይሰማኝ ነበር። ሙሴ ለእግዚአብሔር ታማኝ አገልጋይ መሆኑንና እስራኤላውያን ለሕግጋቱ አልገዛ ሲሉት ስለሚያድርበት ብስጭት አንብቤያለሁ። ከዛ ለእግዚአብሔር ትእዛዝ ተገዢ ስለሆነው እያሱ አንብቤያለሁ። ንጉሥ ዳዊት የእግዚአብሔርን የቃል ኪዳን ጽላት እንዴት መከበር እንዳለበትና ምን ዓይነት ጥንቃቄ እንደሚያስፈልግ ጥሩ ምሳሌ ነው። የዳዊትን ታሪክ ሳነብኖ ጽላቱን በማክበር በረከት፣ ለጽላቱ መገዛት ደግሞ መቅሰፍት እንደሚያመጣ ያወቅኩት በዚህ ሂደት ነበር እስራኤላውያን ለእግዚአብሔር ታማኞች ሳይሆኑ ለታቦቱ ተገዢዎች መሆናቸውን የተገነዘቡት። ከዚያ ወደ ሰለሞን በመሸጋገር ተጋድሎቹንና የስቅኤልን ከታቦቱ ስር ወድቆ ያደረገውን ጸሎት አንብቤያለሁ። ስለ ስርየት መክደኛውና ስለ ጠባቂዎቹ ኪሩቤል በስፋት ነው ያነበብኩት። ይህም በጽላቱ መጥፋት ዙሪያ የተሰነዘሩ መላምቶችንና የሴራ ትንተናዎችን በድጋሚ እንዳጤን አድርጎኛል። ከንባቤም በኋላ በጽላቱ ተአምር እጅግ ነው የተደነቁት። የኢያሪኮን ቅጥሮች ያፈራረሰውና የዮርዳኖስ ወንዝን ቀጥ ያደረገው ይህ ጽላት ነው። በላዩ ላይ ከሰፈረው የእግዚአብሔር መንፈስ የተነሳ ከተመረጠው ካህን በስተቀር ታቦተ ጽላቱን መንካት ቀርቶ ማንም ሊያየው አይችልም። በጽላቱ ላይ የሚደረገው ጥናት ከነሐሴ እስከ ታህሳስ 209 የዘለቀ ነበር። ሁሌም ለገና በዓል እንደምናደርገው ከቤተ ክርስቲያናችን ደጃፍ ግዙፍ የገና ዛፍ አቆምን። ያን የሰንኬታንኪ ቤተልሔም ስንል የሰየምነውን የገና ዛፍ ተክለን ከጨረስም በኋላ አረፍ ብለን ስንጫወት ከመካከላችን አንዱ ጂም፣ ለምን በመጽሐፍ ቅዱስ ላይ ስለተጠቀሱ ስፍራዎች እንደ ሙሴ ጽላት ባሉ ጉዳዮች ላይ ጥናት አንጀምርም? አለ። እኔም ምንም ችግር እንደሌለውና በቀጣዩ ሰኞ ጥናታችንን መጀመር እንደምንችል ነገርኩት። ቤት እንደገባውም በቅርቡ የተገኙ ትክክለኛ የመጽሐፍ ቅዱስ ስፍራዎችን የሚያሳዩ ቪዲዮዎችን መመልከት ጀመሩ። ከስፍራዎቹ ቅድሚያ የሰጠውት ለኢየሱስ ቀብር ስፍራ ነው። ከዚያ የኑ ጽላት ወይም ቃል ኪዳን እንዲሁም የሲና ተራራ ተጠቃሽ ትኩረት ያደረግኩባቸው ስፍራዎች ናቸው። ተጨማሪ ቪዲዮዎችን ለማዘዝ ወደ ቦ ኮርኒዩክ ደወሉ። ኮርኒዩክ ዶኪመንተሪ ፊልም ለማዘጋጀት ወደ ማልታ ሊሄድ መሆኑን ነገረ። ኮርኒዩክ ወደ ማልታ የሚሄደው ሐዋርያው ጳውሎስ ሲጓዝባት በማዕበል ተመታ የሰጠመችውን መርከብ ስብርባሪ ለመቅረስ መሆኑን ጨምሮ ነገረ። ቦ የፊልሙን ዲቪዲም ሊልክልን ጭምር ተስማማል። ከቅዱስ ግኝቶች ጋር የተያያዙ ዲቪዲዎችን ማፈላ ለግን ቀጠልኩ። በጥር 2010 የጽላቱን ተመሳሳይ ለመስራት የቤተ ክርስቲያናችን ሰዎች እንዲረዱን ጸለይኩ። በሆነ እንግዳ ምክንያት የተነሳ ይህ ተመሳሳይ ጽላት በስብከት ዕለት የማስተላልፈውን መልእክት ያጠናክርልኛል ብዬ አሰብኩ። እግዚአብሔር በእኔ አማካኝነት የቤተ ክርስቲያኒቱን ምዕመናን ለመድረስ እንደፈለገም በአእምሮ የተገነዘው ተመሳሳዩን እንዲሰሩልኝ የመረጥኳቸው ሰዎች በቀዝቃዛው እር ነበር ሥራውን የጀመሩት። አምሳለ ጽላቱን ለሚሰሩት ጓደኞቼ ስለ እቅዴ ምንም ሳልነግራቸው እያንዳንዳቸው ምን እንደሚሰሩ ብቻ ነበር ያዘዝኳቸው። እነሱ በግራ መጋባት ውስጥ፣ እኔ ደግሞ በታላቅ ጉጉት ውስጥ ሆኜ በየዕለቱ ማታ ማታ አምሳለ ጽላቱን ስናዘጋጅ ቆይተን ጥር አምስት ቀን 2010 ላይ በወርቅ ተለብጦ ተጠናቀቀ። ሌሎች የቤተክርስቲያኖቹ አባላት ስለምንሰራው ነገር ምንም መረጃ የሌላቸው ሲሆን ያገዙኝ ጓደኞችም ቢሆኑ በመጨረሻ በወርቅ ተለብጦ አላዩትም። ከዚያ ላዩ ላይ የመላእክቱንና የስርየት መክደኛ አምሳያ አድርጌበት ለእሁድ አምልኮ ዝግጁ አደረኩት። በጣም አስደናቂ ነበር። ቀጣዩ ማለዳ የተለየ ነበር። የተለመደውን ሥራዬን ለማከናወን በጠዋት ነበር የተነሳሁት። ቀኑንም የተለየ ያደረገው ከቤዝ ኢንስቲቲዩት ቦብ ኮርኒክ የደረሰኝ የስልክ ጥሪ ነው። አሳሽ ተጓዡ ቦብ የደወደልኝ ከማልታ እንደተመለሰ ሲሆን ድካም በተጫጫነው ድምፅ፣ ጅም፣ ማልታ በነበርኩበት ጊዜ ሁሉ ስምህ ከአይምሮ ያልጠፋም ነበር የጠፋውን የሙሴ ጽላት ለመፈለግ ጉዞ ስለማደር አንተ አብረኝ እንድትሆን ፈልጌ ነበር አለ። በጣም በድንጋጤና በመገረም ምን አልኩት። ኮርኒው ቀጠል አድርጎ ለምን እንደሆነ ባላውቅም በሆነ አንዳች ምክንያት የተነሳ በዚህ ጉዞ ላይ እንድትሳተፍ ፈልጌ ያለሁ አለ። ምን እንደምል ጠፍቶኝ ዝም አልኩ። በአጋጣሚ ሕልሜ እውን እየሆነ መሆኑን አመንኩ። በጉዳዩ ላይ ጸለይኩበትና ከሚስቴ ጋር ተነጋገርኩበት። እሷም እንደኔው ብትገረምም በጣም በተጋነነ መልኩ ግን አልተደነቀችም ነበር። ከሶስት ቀናት ቀደም ብሎ ታላቁ የፍለጋ ጉዞችን ገና ከፊታችን እንደሚጠብቀን ነግራኝ ነበር። ከበፊቱ የአሳሽነት ተሞክሬና ጽላቱን ለማግኘት ካደረብኝ ጽኑ ፍላጎት የተነሳ ይህ ጉዞ ምን መልክ እንደሚኖረው፣ መዳረሻ የት እንደሚሆን የማላውቀው ነበር። ስልኬን አንስቼ ወደ ጓደኛዬ ቴሪ ደወልኩና ስለ ነገሩ አጫወጥኩት። በጋትሊንበርግ የገጠመኝን ነገር ያስታወሰው ቴሪ እግዚአብሔር አንዳች እቅድ በኔ ላይ እንዳለው ነገር። በቀጣይ ውለት የኮርኒዮ ክሚስት ደውላ ጽላተ ሙሴን ለመፈለግ በምንዳደርገው ጉዞ የእኔ ባለቤት ሼሪ ብትገኝ መልካም መሆኑን ነገረች። የኮርኒዮ ክሚስት አናገሬ ስልኩን ከመዝጋቴ ኤርዊን ቴሪ መልሶ ደወለልኝ እና ጽላቶ ፍለጋ የምትሄድ ከሆነ ሽሪ ማብራ ብትሄድ መልካም እንደሚሆን አስቤ ነው የደወልኩት። ለአፍታ ጸጥ ካልኩ በኋላ የኮርኒዮክ ሚስት ደውላ ልክ እንደነሱ ሁሉ በጉዞአችን ሼሪ ብትሳተፍ መልካም መሆኑን ከአምስት ደቂቃ በፊት እንደነገረች ይህም ግጥምጥሞሽ በጣም እንደሚገርም በመንገር መለስኩለት። እሱ መልሶ እንግዲያውስ ሁሉ በርሶ ሆነ ብሎ ዘጋው። እነዚህን የስልክ ልውጦች ለባለቤቴ ሼሪ ሳጫውታት በመገረም ነበር የምታዳምጡ። ይህ ስልክ ጥሪ የደረሰኝ በምሳሌ ጽላቱን ባጠናቀቅንበት ሳምንት ከልደቴ ሁለት ቀናት ቀደም ብሎ እንዲሁም ጽላቱን አስመልክቶ ለቤተክርስቲያናችን ክርስቲያናችን መልእክት ከማስተላለፌ አምስት ቀናት በፊት ነበር ወዲያውም ሕይወታችን አስበነው በማና አቅጣጫ እየተጓዘና እየተለወጠ እንደሆነ ተገነዘብኩ። በዚህ ፈጣን ለውጥ በጣም ደስተኛም ነበርኩ። በሕይወት ዘመኔ ሙሉ ስመኛው የነበረውን በአሰሳ ጉዞ ዓለምን የመዞር ዕቅዴም ወደ መሳካቱ እየተቃረበ መሆኑ ተሰማኝ። በመጨረሻ ስለ ጽላቱ መልእክት የማስተላልፍበት እሁድ ደረሰ። በእለቱ ልክ ፊልም እንደምሰራ ነበር የተዘጋጀውት። ከስብከት በኋላ መዝሙር ሲጀመር ከመቅደሱ ጀርባ ወዳለው ቢሮዬ ልክ ልክ እንደ ኢንዲያና ጆንስ ለብሼ ዝግጅቴን ጀምር። ወደ መድረኩ ተመልሼ መጥቼም ስለ ጽላቱ መናገር ሲጀምር በእጅ የያስኳትን ትንሽዬ ሳጥን እያሳየዋቸው የዚችን አምሳያ መሆኑን ተናገርኩ። ወዲያውም ግን ድምፅን ከፍ አድርጌ በፍጹም የሙሴ ጽላት በይበልጥ የሚመስለው ብዬ ሲጀምር ከኋላ ያለው በር ተበርግዶ ተከፍቶ የጥንታዊ ካህናት አልባሳት ያጠለቁ አምሳለ ጽላቱን አብሮ ያዘጋጁት ጓደኞች በወርቅ የተለበጠውንና ግርማ ሞገስ የተጎናጸፈውን ጽላት ይዘው ወደ ቤተ መቅደሱ ዘለቁ። ከመቅስፈት ያንን በኔና በጓደኞች የተዘጋጀው አምሳለ ጽላት በካሜራው የማይቀርጽ ምዕመናን ነበር። ከደስታው በላይ ግን እግዚአብሔር ያዘጋጀው ልዩ ነገር መኖሩ እንዲሁ ታውቆኛል! አንዲት ሴት ወደ እኔ ቀርባ ይህ ጉዞህ ምንም አያስደንቅ ህይወትህ በሙሉ በአሳሳና ፍለጋ የተሞላ ነውና አለች። እውነት ለመናገር ሴትየዋ ትክክል ነበረች። ይህኛው ግን ልዩ ትርጉም ያዘለ ነው። በህይወታችን ላይ የሚኖረውን ተጽዕኖ ማየትም የጊዜ ጉዳይ ብቻ ነው። ክፍል ሶስት በዚህ ላይ አበቃል። በሚቀጥለው በክፍል አራት እንደገና እንገናኛለን። እስከዚያው ድረስ ሰላም ቆዩ። ምዕራፍ ሶስት በእግዚአብሔር የተሰናዳ ስብሰባ። ለፍለገው ጉዞ ፍጠን።